ተጨንቃለልጆ የገባበት የገበት ተጨንቃለልጆ ተሞ የገባበት ተምኝች መሞቷናችሁን ከማጣት ሰላም ጤና ስጠልኝ። ወደ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደና ነኝ። እናንተ እንዴት ናችሁ? ዛሬ ያው አጠር ባለ ቪዲዮ ዋናው ፎከሴ ያለሁት የአሹ ጉዳይ ነው። በእርግጥም ደግሞ የተሞም ጉዳይ አለ፣ ግን የሁለቱም ተስፋ ያለው ነገር ነው። ለማንኛውም ዋናው ትኩረት የሰጠሁት የአሹ ጉዳይ ነው። የአሹ እናት በእውነት ነው የምላችሁ በጣም በጣም አንጀቴን በጣም ነው አንጀቴን የበላችኝ። በቃ ይሄን ነው እንግዲህ እኛ የምናቀው፣ የኢትዮጵያ እናቶች የእንደዚህ አይነት እናት ነው። በቃ እኛ የምናቀው ከዚህ በፊት አይታችኋል፣ የታምራት እናት እኔ እናት ለማለት የሚከብደኝ ከማቀው የእናትነት ባህሪ አንጻር ማለት ነው። ግን ዛሬ የአሹን እናት ስታለቅስ አልቅሻለሁ፣ በእውነት ነው የምላችሁ በቃ የብዙዎቻችን እናቶች ያ ነው ባህሪ በቃ ለልጇ ያላት አስተዳደጓ፣ ለባሏ ያላት ክብር እና ያ ሁሉ ነገር በጣም በጣም በጣም አሳዝኖኛል። እስኪ ለማንኛውም እስኪ በየቪዲዮ እየገባው ሀሳቤን አስተላልፋለሁ የተሰማኝን። እርግጠኛ ነኝ እናንተ የሚሰማችሁን በአስተያየት እንደምትለግሱኝ። ከፊት ለፊት ያለችዋን ግጥም ከወደዳችዋት ደግሞ ከወደ መጨረሻው ላይ መጨረሳችሁ ትሰሙታላችሁ ማለት ነው። እስኪ ለማንኛውም ይህን አይተን እንመለስ። አይደል እንዴ እናቴ እናት ነው ደግሞ ለትኮሪ የሚገባሽ እናት ነሽ ሁለት ጀግና ጀግና ወጣት ወንድ ልጆች ሰጥተሽናል በሚገባ በሚገባ በእውነት ነው የምላችሁ ሚኪና አሹ በሚገባ መኩራት የሚገባት እናት በእውነት ትክክል ንግግር ሙሉ በሙሉ ኮሪኒ የሰማሁት ያው አሁንም ጭንቅ ላይ ነው ያለሁት ምን የልጄ ነገር ይቀዣል ልጩሀል። ወይኔ ገደለኝ፣ ገደሉን ነው ግደለ ግደለው ነው ልግደለው ምናምን የሚል ነገር ይላል። ብቻ ብድግ ብሎ እንዲቆጭ ይልና የምናወሹ፣ ምን ሆነ ነው ልጄ የምነካብኝ። በስመ አብ ወልድም፣ የማረጨው ጸበል የለኝም በቤት ውስጥ በዛን ሳት እውነቴን ነው የምለው እምነቱንም ጸበሉንም ምኑንም ማወጣና ጌታ ሆይ እስከዛሬ አኑራ ያለኛል። ልጄ አምላኬ፣ ወይ አንተ ነህ ደግመ ደግመ ደግመ ነው የሰጠኝ። ሶስቴ አራቴ ደግሞ የሰጠኝ ልጄ ነው እና እኔ አሁንም ለአንተ ሰጥቻለሁ። ስልጣንም የለኝም የማደርግለትም የለኝም። አንተ ማድረግ ትችላለህ። ልጄ ምንድነው አስፈራርተውሃል? አይናገርም። እገልሃለሁ ብለሃል ወይስ ሰው ግደል ተብለሃል? የምትሰራው ስራ አንተ ለሰው ብለህ ነው የምትኖረው፣ ለራስ አይደለም እየኖርክ ያለ እኔ ምን ላድርጋችሁ። እሱ ይህም እንደዛው ያው ላንተ አልነግርህም፣ አንተ ሁሉንም ታውቃለህ። እህት ወንድሞቼ እዚህ ጋር እንደሰማችሁት እንግዲህ የያሹን ታሪክ እናትየዋ እናታቸው ሲገልጹት በጣም የሚያሳዝን ነው። ግን አሁን ዋናው እዚህ ጋር ምን ማለት ፈልጌ የመሰላችሁ እንደሰማ ነው አሹ ጭንቀት እንደነበረበት ያው ሌሊትም እንደዚህ እንደሚሰቃይ ምናምን ተናግረዋል። እና እንግዲህ ተመልከቱ እነዚህ ወንድሞቻችን ለሰው እየደረሱ ግን ለራሳቸው ሳይሆኑ ማለት ነው። እንቅልፍ እያጣ ነው የሚያድረው፣ እያስጨነቀው ነው። ምን በጣም ከባድ ውጥረት ላይ ነው ያለው፣ በአእምሮ እዚህ እንደሰማ ነው። ባለቤቱ ታስጨንቀዋለች፣ ስራውን እንዲተው ስራውን የሚወደው ስራ ነው እዛ ደግሞ ባለቤቱን ማጣት አይፈልግም። እዚህ ጋር ልጅ ይፈልጋል። ተመልከቱ እንግዲህ ምን አይነት በዚህ በዛ ላይ ደግሞ የሌላው ሰው ችግር ደግሞ ለመፍታት ሌት ተቀን በራሱ ራሱ ደግሞ እንቅልፍ የለም እና ተመልከቱ የሚሰቃዩት ህይወታቸው እንዴት ከባድ ህይወት እንደሆነ የምናይበት ነው። እንግዲህ አሹ ያልተናገረው ብዙ ነገር እንዳለው እዚህ ጋር እረዳለው። ለእነሱም ግልጽ ያልሆነው ነገር አለ ግን እኔ እንደው ምለው ይሄ ነገር እንደዚህ ሲወጣጠሩ የሚናገሩት የሚያናግሩት ሰው ቢኖር ስላችሁ፣ አሁን ምናልባት የመንፈሳዊ አባት ቢሆን የሆን ነገር ብቻ የሚያጨናንቃቸውን ነገር ሄደው የሚገልጹበት ነገር ቢኖር ብዬ አሰብኩኝ አሁን ይመስለኛል ለእናቱ አልተናገረበት። እናት እናት ትጨነቃለች ታስባለች በማለት ነው። ግን የመንፈስ አባት ካላቸው ወይም እንደዚህ የሆነ ሰው ካላቸው ትልቅ ሰው፣ የእነሱ ሚስጥር አሳልፎ የማይሰጥ ቢኖር ጥሩ ነው ብዬ ነው የማስበው። አሁን ብዙ ነገሩን እንደሚደብቅ እናትየውም ተናግረዋል ተናግሯል። ወንድምየውም ራሱ ይህን ነገር አላየበትም። ሁሎችም ያው ችግር እንዳለ ያውቃሉ፣ ግን የዚህን ያክል ዲፕ መሆኑን አላወቁ። ዝሮ ዝሮ አሁን እየጠፋበት እሱ መንገድ ነው ብዬ አይደለም ግን ያለው ህይወቱ ራሱ ያሳለፈው እያሳለፈ ያለው ህይወቱ ራሱ በጣም የሚያሳዝን ነው። ይህ እንግዲህ ጭንቀት ጥሩ አይደለም፣ እንቅልፍ ማጣት እናት ጊዋንም በዛ መንገድ ተጨንቀዋል። ያሳዝናል። ወንድሞቻችን ምን አይነት ነው የዕለት ተዕለት እንቅልፍ እያጡ ይህንን ስራ እየሰሩ እንደሆነ በቃ በዚህ በዚሁ በዚህ ቪዲዮ ላይ ብዙዎቻችን የብዙዎቻችንን ወንድሞቻችንን ህይወት ያየንበት ቪዲዮ ነው ብዬ ነው የማስበው። እስኪችን ደግሞ ቪዲዮ አይተን እንመለስ። ብናደርግ የተሻሉ ነገሮችን ቤኔፊት ማግኘት ትችላላችሁ። የተሻለ ክፍያ ማግኘት የሚችሉበት አማራጭ አለ ሲለን፣ እንዴት ነው ማድረግ የምንችለው ሲል እያንዳንዱን ነገር ነገረን። ምንድን ነው አድርጉ ያላችሁ? ማነው አድርጉ ያላችሁ? ምንድን ነው አድርጉ ያላችሁ? በቃ ከባለቤት እንደ እህት አድርገ የምትጠይቋቸውን ጥያቄዎች እና መረጃዎች በዛ መልኩ አስተላልፍ በሚል ለባለቤት ይነገርኳት። በቃ እንቺ ከዚህ በኋላ እህቴ ነሽ፣ ማንኛውም አካል መቶ ቢጠይቅሽ እህቴ ነሽ። ከአዲስ ጋር ኮሚኒኬት ያደረግ ነው ደግሞ ቢያንስም ቢያድግም ማለት ነው፣ ከሚገኙ ቤኔፊቶች ውስጥ እንደምታየው ነው። እንደዚህ አይነት ህይወት ውስጥ ከምኖር የተሻለ ህይወት ወይም የተሻለ ገንዘብ እናገኛለን ብለን ነው እዚህ ውስጥ የገባ ነው ማለት ነው። ስለዚህ አዲስ ይሄን ይሄን ቤኔፊቶች ታገኛላችሁ፣ እንደዚህ ታገኛላችሁ በሚል አንዳንድ ነገሮችን ኮሚኒኬት አደረግን። ያችን ለመጠቀም ብለን ነው ባለቤቴንም እዚህ ውስጥ የከተትኳት ማለት ነው። ውድ አድማጮቼ ትዝ ይላችሁ እንደሆነ ትላንትና በለቀኩት ቪዲዮ ተናግሬያለሁ። ይሄ የግሩፓቸው አባል አዲስ የሚባለው ላሹ ዋናው ዋናው ተጠያቂ እሱ ነው ብዬ ነበር። ለምን ሲናገር ባነጋገሩ ምንም የሚመች ነገር ስላልነበረ እነግራችኋለሁ። ትላንትናም ራሱ ይኸው ዛሬ ዋናው አቀናባሪ እነዚህን ሰዎች ድራማ እንዲሰሩ ሊያዘጋጃቸው አስተካከላቸው እሱ ነው ከመጀመሪያውም። ስለዚህ አሹን ለማጥመድ እዞት የሄደም እነዚህን ቁጭ አድርጎ ይህች ልጅ ተበዳይ መስላ አሹን የቀረበችውም ሚስጥር እንደብቅ ምናምን ያለው ነገር ሁሉ እሱ እሱ እንዲደብቅ አድርጎታል ማለት ነው እንጂ አሹ በዚህ ለዚች ወጥመድ ውስጥ የጣለውም ይሄ ልጅ እንደመሆኑ አብሯቸው እየበላ እየጠጣ አሳልፎ ሰጥቶታል። ስለዚህ አሁን መስሎታ እንዲ ደልቶት የሚኖር እስር ቤት ይበሰብሳታል። ምንም የተነካው ነገር የለም። እሱ ወቅት ወስደውታል ሲል እሱ ግን በፋሻ ነው እጁን ጠቅሎ ቁጭ ብሎ ተጋድሞ ያለው አይታችሁታል፣ ትናንትና። አሁንም ቢሆን እውነት ትመነምናለች እንጂ አትበጠስም ይባል የለም። ምንም ነገር ተደብቅ አትቀርም። የሴትየዋ የእናት ለቅሶ የእናት ሐዘን የትም አይደርስም። ይሄ ልጅ ዛሬ አሁን በፋሻ የተጠቀለለውን ፈጣሪ የስራውን ይሰጠዋል። ለነገሩ በእውነት ነው ምላችሁ፣ በጣም ደስ ብሎኛል። እሱ ባይገኝ እንኳን ፍንጩ ስለተገኘ ለምን ትላንትና፣ ግራ የተጋባ ነገር ነው ሁለቱ ሚስቱንም ያችን ጓደኛውንም ምናምን ሁሉንም የሚያሳስብ ነገር ነበር። ግን ይሄ ግን ዋናው ዋናው ጠንሳ አብ ሰታፕ እንደሰራ በነዚህ ሰዎች በነዚህ ድራማ አውቀነዋል ማለት ነው። ጎበዝ ጥሩ ስክሪፕት ራይት መጻፍ የሚችል ሰው ነው። እነዚህ ወንድሞቻችን አሁንም ደግሜ ላለው ህይወታቸው በጣም የሚያሳዝን ነው። ሰው እንደዚህ ከጎናቸው ይሸጣቸዋል። ግን እንደኔ እንደኔ ምል በዚህ ጋር ስራ ያሉ ሰዎች ሁሌም አንድ ሁለት ከመነጣጠል፣ ሶስት አራቱ ነው ብሎ ቢሄዱ ጥሩ ነው። ለመስላችሁ አንዱ ቢሸጥ እንኳን ሌላኛው ሁሉንም ካልተሸጡ በስተቀር ሌላኛው ሊያግዝ ይችላል። አንድ አዳጋ ቢኖርበት። አሁን እሱንም ለማገዝ ያልቻለው ራሱን አሳልፎ የሰጠው ሁለቱ ብቻ ስለሆኑ ነው። ለዚህ ልጅ የወደቀው አሹ ብቻውን ስለሆነ ነው። ስለዚህ ሁሌም ሲሄዱ ሶስት አራት ሆነው ቢሄዱ ጥሩ ነው። ፈጣሪ ደግሞ መቼም እንዳለው አሸናፊንን ፈጣሪ ካልን አሸንፋለን ብሏል። አሸንፎ ከዚህ ጭንቅ ደግሞ ይወጣል። ነገ ከነገ ወዲያ በህይወት እሱንም እናገኘዋለን። ግን ወንድሞቻችንን እንዴት ነው እንዴት ነው ብንላቸው እንዴት ብንላቸው ይሰሙናል? እንዴት ብንላቸው ብናስጠነቃቸው ይጠነቀቁልናል? በእውነት ነው የምላችሁ፣ እነዚህ ወንድሞቻችንን ኢትዮጵያ ሀገራችን በጣም ነው የሚያስፈልጓል። ተመልከቱ በየቀኑ የሚያሳዩን ጉድ ለአይምሮ ለአይናችን ለሁሉ ነገር የሚከብድ ነው። እነሱን ፈጣሪ ያኖርልን። በእውነት ነው የምላችሁ። እስኪ ወደሚቀጥለው ደግሞ ትላንትናን ባስገረመኝ ባስደመመኝ እስኪ ደግሞ የዛሬው ምን እንደሆነ ደግሞ እስኪ ስለ ተሙ አይተን እንምጣ። ተሙን አለቀው እውነት ለመናገር ምክንያቱም አጠቃላይ ማለት ይህ ስጠራ ላይ የነበሩ ሰዎች ምናምን ሁሉንም አንዱንም አላውቃቸውም። ምክንያቱም እኔም ተዛዝ ነበረ። ሰው አዞኝ ነው ሰው ስልክ ባለቤቴ ነው ይህን ሁሉ እንዳደርግ ሲያደርግ የነበረው እና ነገሮችን ግልጽ ለማድረግ ያህል ከአንቺ ጋር እየተባበረ ይሰራ የነበረው ባለቤትሽ ነው? አዎ ከሱ ጋር ነው። እሱ ነው የሚያውቃቸው እንጂ ተሙንም ማንንም ማንንም የማውቀው ነገር የለም። እዚህ ቦታ ሂጂ፣ የሆነን ሰው አግኝ ሲለኝ አገኛለሁ። ከዛ ውጭ የትም አላውቃቸውም። በስልክ ነው ማውቃቸው ማለት ብር ከፍዬ ወይ የሆነ ነገር እንዲያደርጉ ስልክ ይሰጠኛል። እነሱን አገኛለሁ፣ አደርጋለሁ። ከዛ ውጭ አላውቃቸውም። እሱ ነው ምክንያቱም ያው ክር የምትለው ነገር አለ አይደል? ማለት ልክ ነው እኔ ብዬ ነበር ያኔ እያሰብኩ የነበርኩት። አሁን ግን ልክ እንዳልሆነ ስለገባኝ፣ እኔ ከዚህ ጣጣ ውስጥ አውጥተኸኝ ሁሉንም ነገር በሰላም መኖር ነው የምፈልገው። ማለት ልክ አልነበርኩም። ምን የሚሰራው ስራ ግን፣ ከምንም በላይ እናንተን በጣም ነው የማመሰግነው፣ ምክንያቱም ካሜራማኑ ባይረዳኝ እና የእሱ ድምፅ ባይለገስ ከኔ ለእኔ ባይሰጠኝ መትረፍ አልችልም ነበረ። ዛሬን ማየት አልችልም፣ ምክንያቱም ለእኔም ለልጅም በጣም አደጋ ውስጥ ነበር ወድቀው ተማ አልሞትም። በቃ ይሄ ነው አይደል ማወቅ የምፈልገው። በቃ ተማ አልሞትም። ተማኛ ላይ ብዙ ጊዜ ከሰዎች ጋር መጋጭበት አንዱ ነገር ይሄ ነው። ተመስገን ሞቶ አልነበረ የሚሉ የማገኛቸው ሰዎች ሁሉ ምናልባት እኔ እናንተን ሊያስማማን የሚችለው ይሄ ቃል ነው። ተመስገን አዎ አልሞተም። የት ነው ያደረጋችሁት ሰማችሁ አይደለ? ይችን ማፈሪያ የሆነች ልጅ ስሟት ዛሬ ትላንትና ምን ስትል ነበር? ዛሬ ምን ትላለች? እኛም አውቀ ነዋል ተሞን ጭራሽ አታውቀውም። ተመልከቱ እንግዲህ እኔ ሰው ምን አይነት አይምሮ ቢስ የሆነ ህዝብ እንዳለ ምኖ በቃ ግራ አይገባኝ። ግን በነገራችን ላይ ይኸውላችሁ እንግዲህ የእኛ ወንድሞቻችን የሚያረጉትን ስራ እንደዛ በድላቸው እንግዲህ ደግሞ ደሟቸውን ለግሰው ነው። እዚህ ቁጭ ብላ እንደገና ድራማ ምሰራው አሁን አስ እኔን ነጻ አውጣኝ እንጂ ትላለች። ይህን ሁሉ ወንጀል ሰርታ እኔ ተወኝ። ምን አይነት ንግግር ነው? አያችሁ፣ የሰሩትን ስራ እንኳን ምን ያክል ወንጀሉን እንዴት አድርገው አቅለው እንደሚያዩት ግን ዋናው ነገር ምንድነው? ትልቅ ነገር ሰምተናል እዚህ ጋር እንደሰማችሁት ተሙ አልሞትም አልሞትም። ፈጣሪ ይመስገን። ይሄን ራሱ መስማቱ ከነሱ አፍ ሁሌ ያሰለችውን ነገር የለም የለም የለም፣ ሰልስቶን ነበር አደለም። በፈጣሪ ማንም ተስፋ አይቆርጥ፣ አሁንም ይመልሰዋል ፈጣሪ። ይሄ ልጅ ለእናቱ ይመለሳል፣ ለአገሩ፣ ለወገኑ ለዳው ህዝብ ይመለሳል። አሁን ዞሮ ዞሮ ግን እዚህ ጋር ምንድን ነው እኔ ትላንትና ራሱ የጠየኩት ጥያቄ ነበር። ታዲያ ያን ቪዲዮ የተያዘበት ሰውዬ ባለ ሀብት የት ነው? እሷ እኔ ነኝ ብትልም አያችሁ፣ እውነቱ ሲወጣ ግን ከኋላው አሁንም ሰው አለ። አሁንም ያ ሰውዬ ካልተገኘ ለነዚህ ለወንድሞቻችን ለእያንዳንዳችሁ ጦስ ነው የሚሆነው። ይሄ ሰውዬ ይሄ ባለ ሀብት መገኘት መቻል አለበት። ተሞ ቢገኝ እንኳን አሁንም ህይወቱ እንደዚች አይነት ትልቅ አስካሳሰው ስለማያጣ አሁንም ደግሞ ለሌላ አደጋ ይዳረጋል። ስለዚህ ይሄንን ወንጀለኛ እንደገና ፈልገው ማግኘት መቻል አለባቸው። ዝሮ ዝሮ ወንድሞቼ ለዛሬ ይሄን ነበረ ይዤላቸው የቀረብኩት የእናንተን አስተያየት ደግሞ መስማት በጉጉት እጠብቃለሁኝ። ለሁለቱም ወንድሞቻችን ለሌሎችም ወንድሞቻችን ሰላምን ጤናውን እየተመኘው ለጠፉት ወደ ቤታቸው ፈጣሪ መልሳቸው ለችግር ላይ ላሉት ችግራቸውን ፈጣሪ ያቅልላቸው እያልኩኝ፣ ሌት ወንድሞቼ በዛሬ በዚህ ሰናበታችኋለሁ። በመጨረሻ ላይ የምለቅላችሁን ግጥሙን ጨርሱት። መልካሙን ሁሉ እየተመኘሁ ባይ

ድሮም የሰማሽ ጸሎትሽ ተሰምቶ ላያሳፍርሽ፣ ህመዋን አይደለም ሲከፋት ያመኛል። እናት የሌለው ሰው እናቱን ይመኛል። የዚች እናት ለክሶ እኔንም አሞኛል። እናት የሚተካ ከወድሬት ይገኛል መክረው ገዝተውን እንድንሆን ጥሩ ለልጆች በማሰብ ሁሌም ሚፈሩ እናት መትክየለሽ አንቺ ስመ ትሩ ልጆችሽን ሰተሽ ብለሽ እንዳትፈሩ! ሁለት ጀግኖች አሉሽ ሀገር የሚያኮሩ